ለመላው የእስልምና እምነት ተከታዮች እንኳን ለአንድ ሺ አራት መቶ አርባ ስድስተኛ ጊዜ ለሚከበረው የኢዳል ፈጥር በዓል በሰላም አደረሳችሁ የሚለው በገቢዎች ሚኒስቴር የአዳማ ቅርንጫፍ ጽሕፈት ቤት ከአዳማ ከተማ ንግድና ዘርፍ ማኅበራት ምክር ቤትና ከከተማው ገቢዎች ጋር በመተባበር በአዳማ ከተማና አካባቢው ለሚገኙ የሂሳብ ባለሙያዎች በአዲሱ ተጨማሪ እሴት ታክስ አዋጅ ቁጥር 1341 ህዝባር 2016 የተካተቱ አዳዲስ ለውጦችን፣ የታክስ ሂሳብ መዝገብ አያያዝ እንዲሁም መመሪያ ቁጥር 8 ህዝባ ጀንባር 2011 በሚገኝ ጥቅም ላይ ስለሚከፈል ግብር እንዲሁም የደረሰኝ አጠቃቀምና አስተዳደር መመሪያ ቁጥር 188 ህዝባር 2011 ማሻሻያና ሌሎች ጠቃሚ የታክስ ህጎች ላይ በገቢዎች ሚኒስቴር አዳማ ቅርንጫፍ ጽሕፈት ቤት ከመጋቢት 23 እስከ 24 2017 ዓም ለሁለት ቀናት የሚቆይ ስልጠና የሚሰት ሲሆን በአዲሱ ህንፃ የስልጠና አዳራሽ ውስጥ ለመስጠት ዝግጅቱን ጨርሷል። ግብር አይደለም እዳ እዳ ስለዚህ በአዳማ ከተማና አካባቢው የምትገኙ የሂሳብ ባለሙያዎች እንዲሁም ለግብር ከፋይ ደንበኞቻቸው በተለይም በግብርና ታክሱ ዙሪያ ለሚነሱ ችግሮች መሰረታዊ መፍትሄ የሚሰጥና የጋራ ግንዛቤ እንዲፈጠር የሚያደርግ በመሆኑ ሁሉም የሂሳብ ባለሙያዎች በተጠቀሰው ቀን ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ 11 ሰዓት ተኩል በትኩረት እንድትሳተፉ በአጽኖት ይገልጻል። ልብ ይበሉ፣ ይህ ጥሪ ለሁሉም የሂሳብ ባለሙያዎች እንዲደርስ የሰማ ላልሰማ እንዲያሰማ እናሳውቃለን። ከገቢዎች ሚኒስቴር አዳማ ቅርንጫፍ ጽህፈት ቤት። መልካም በዓል ይሁን ለው